የተወደዳት የኢትዮ ትሩዝ ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀምር። ጤና ይስጥልኝ ክቡራትና ክቡራን፣ የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርቤያለሁ። እስከ ፍጻሜ አብራችሁ ቆዩ። በርከት ያሉ ዓለም አቀፍ እና አገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና መረጃዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ ወደ መረጃዎቹ አልፋለሁ። በዚህ ሰዓት የመረጃ ጊዜ የተሰማው ዜና በጣም መልካም ነው፣ ከወደ ሩሲያ ማለት ነው። ክቡራን አድማጮች እንግዲህ ዓለምን ከወጠሩ ጉዳዮች መካከል አንደኛው እንደሚታወቀው የአሜሪካና የኢራን መካረር ነው። ይህንን ተከትሎ ታዲያ ቭላድሚር ፑቲን በትናንትናው ዕለት እንደገለጹት እኛ ሰማምተን ከጦርነት ውስጥ ስንወጣ በጦርነት ጊዜ ስትረዳን የነበረችው ኢራንን ጥለናት አንወጣም በማለት ገልጸው ይኸውም ኢራንና አሜሪካን የማሸማገል ስራ በይፋ መጀመራቸው ተሰምቷል። ይህንንም ተከትሎ ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰላምና የእንነጋገር ጥያቄ የያዘ ደብዳቤ ለኢራኑ መሪ አያቶላ አሊ ካሚኒ መላካቸው ነው እየተሰማው። ይህንንም ተከትሎ ደግሞ በተለይም ደግሞ የአሜሪካና የሩሲያ ግንኙነት ይበልጡን እያደገ አሁን ደግሞ አንዳቸው አንዳቸውን ከሌላ ሀገር ጋር የማሸማገል ስራ መጀመራቸው የሁለቱ ሀገራት መቀራረብ በእጅጉ እያየለ መምጣቱ አመላካች መሆኑ ደግሞ ዩክሬኑ መሪ ቮልደሚር ዘለንስኪ ጫ አልባ እንዲሆኑ እንዳደረጋቸው ፖለቲካ ተንታኞች ይገልጻሉ። ከኢራን ምን ተባለ? አዲሱ ለዓለም ሰፊ ሰላም ያወርዳል የተባለው ከወደ ሩሲያ የተሰማው መግለጫ ምን ምን ይዟል? ጉዳዩ ዙሪያ ሰፊ ዘገባ የማቀርብላችሁ ይሆናል። አብረን መከታተለው በቅድሚያ የሩሲያና ና ዩክሬን ደም አፋሳሽ ጦርነት በመቋጨቱ ዋዜማ የሩሲያው ፕሬዝደንት ቭላዲሚር ፑቲን እኛም ከአሜሪካም ሆነ ከዩክሬን ጋር ተደራድረን ከጦርነቱ ስንወጣ በጦርነት ውስጥ ስርት ረዳንና ከጎናችን ቆማ የነበረችውም ኢራንን ትተን አንወጣም ማለታቸው ተነገረ። ይኸውም አሜሪካና ኢራን ዋነኛ ችግራቸውን እንዲያስወግዱ ቪላዲሚር ፑቲን መሀል ሆነው እንደሚያደራድሩና በተለይም የኢራንና አሜሪካ ወደ ሰላም መምጣት መልካም ግንኙነት መፍጠርም ለዓለም መረጋጋት ትልቅና ወሳኝ መሆኑን የተናገሩት ቪላዲሚር ፑቲን ይህንን ጥረት በይፋ መጀመራቸው የተሰማ ሲሆን ይህንን ተከትሎ ታዲያ ምሽቱን በተሰማው መልካም ዜና የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ ኢራን መሪዎች መልእክት መላካቸው ተነግሯል የኢራን መሪዎች ከፕሬዚደንት ዶናልድ ትራምፕ ጋር ወደ መደራደር እንዲመጡ ለማስቻል የሩሲያው ፕሬዚደንት ር ፑቲን ጥረት መጀመራቸው የተሰማ ሲሆን ለዓለም አቀፍ ኢኮኖሚና ፖለቲካ የተስፋ ምልክት ተደርጎ ሲወሰድ፣ ከሰሞኑ ሩሲያ አሜሪካና ኢራንን ልታሸማግል መሆኑን በይፋ ሳይገለጽ ቆይቶም፣ በትናንትናው ዕለት ግን የሩሲያ መንግስት በይፋ በሰጠው ማረጋገጫ አሜሪካና ኢራን ወደ ውይይት ጠረጴዛ እንዲመጡ ለማድረግ ጥረት መጀመሩን ማስታወቁን የጠቆመው ብሉምበርግ የዜና ወኪል ቀደም ሲል ለጉዳዩ ቅርብ ናቸው ያላቸውን የሩሲያ ምንጮችን በመጥቀስ አሜሪካና ኢራን በመካከላቸው ባሉ ዋና ዋና የልዩነት ነጥቦች ላይ እንዲነጋገሩ ሩሲያ ሀገራቱን ለማቀራረብ ተስማምታለች ሲል የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን መሪዎች ጋር በተለይም ደግሞ የኒውክሌር ጉዳይን በሚመለከት ተቀራርበው እንዲነጋገሩ ለማስቻል የሩሲያው ፕሬዚደንት መዘጋጀታቸውን አስታውሷል። ይኸውም የቭላዲሚር ፑቲን ጥረት ሰምሮ ምናልባት ሶስተኛው ዓለም ጦርነት መቀስቀሻ ምክንያት ከሆኑ መካከል አንዱ የአሜሪካ የኢራንና የ እስራኤል መፋጠጥ መሆኑ አይዘነጋም። ታዲያ ይህንን ለማርገብ ፕሬዝደንት ቭላዲሚር ፑቲን እኛ ከደማፋሳሹ ጦርነት ስንወጣ ኢራንን እንዴት ትተናት እንወጣለን ያሉ ይመስላል። በዚህም ደግሞ በወሰዱት እርምጃ ፕሬዝደንት ዶናልድ ትራምፕ ወደ ኢራን መሪዎች የሰላም ጥሪ መልእክት ማስተላለፋቸው ተነግሯል። ባሳለፈው ወር መጀመሪያ ላይ ፕሬዚደንት ዶናልድ ትራምፕ ከሩሲያ አቻቸው ቭላዲሚር ፑቲን ጋር የስልክ ውይይት አድርገው እንደነበረ የሚታወቅ ሲሆን፣ በወቅቱም ፕሬዝደንት ፑቲን የሩሲያና ዩክሬን ጦርነት ብቻ ሳይሆን መቆም የሚገባው የአሜሪካና የኢራንን ፍጥጫ መቆም አለበት። በርካቶችም በጉዳዩ ሰራተኛ ሰቅዞ ያዛቸውና ቀጠናውን የወጠረው ጉዳይ በመሆኑ ብለዋል። ይኸውም ዶናልድ ትራምፕ ለፑቲን ጥያቄ ይሁንታ ምላሽ የሰጡ ሲሆን እናንተ የማቀራረቡን ስራ አስሩ ሲሉ እንደገለጹላቸውም ተመልክቷል። ፑቲንም ውጭ ጉዳይ ሚኒስትራቸውን ጨምሮ ለከፍተኛ ዲፕሎማቶቻቸው ጉዳዩን በተመለከተ አስቸኳይ ተልእኮ መስጠታቸውን ያስታወሱት መገናኛ ብዙሃኖቹም ከሃያ ቀናት በፊት በዩክሬን ጉዳይ በሳውድ አረቢያ ተገናኝተው የነበሩት አሜሪካና ሩሲያ ዲፕሎማቶቻቸው አሜሪካና ኢራን ተቀራርበው ሊነጋገሩ ደራደሩ ሊደራደሩ ስለሚችሉባቸው ሁኔታዎችም ጭምር መክረው እንደነበረ መገናኛ ብዙሀኑን በዛሬ ዘገባቸው ያስታወሱ ሲሆን አሜሪካና ኢራን ወደ ውይይት ለመመለስ ሩሲያ ዝግጁ ነኝ ማለቷን በሚመለከት ግን በእለቱ ከሩሲያም ይሁን ከኢራን በኩል ማረጋገጫም ሆነ ማስተባበያ ሳይሰጥ መቆየቱን በማንሳት በትናንትናው ዕለት ግን ለሩሲያ መንግስት ቃል አቀባይ ዲሚትሪ ፔስኮቭ በቀረበላቸው ጥያቄ የሩሲያ ጽኑ ፍላጎት አሜሪካና ኢራን በመካከላቸው የሚስተዋሉ ሁሉንም አይነት ልዩነቶችን በመነጋገርና በመደራደር እንዲፈ ሊፈቱ ነው ሲሉም፣ ይህ እንዲሳካም ሩሲያ ያላትን አቅም በሙሉ ለመስጠትና ሁለቱንም ሀገራት ለማደራደር ዝግጁ ናት ብለዋል። ይህ የዲሚትሪ ፔስኮቭ ንግግር አሜሪካና ሩሲያ ምን ያክል እንደተቀራረቡና ምን ያክል ችግሮቻቸውን ለመፍታት ከዚያም አልፎ ተርፎ ከሌሎች ሀገራትም ጋር እርስ በርስ አደራዳሪ ሆነው በመሃል ለመሿሿም መብቃታቸው በእርግጥም ጦርነቱን መቀጠል ለሚፈልጉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የሰሙት ዜና የመርዶ ያክል አሳዛኝ ሆኖባቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እየወሰዱት ባለው ጃ ከሩሲያም ባሻገር ከኢራን ጋር ሰላም ማውረድ መፈለጋቸውን የሚገልጽ የሰላም ጥሪ የያዘ ደብዳቤን ኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መላካቸውን የአሜሪካ መገናኛ ብዙሀን የዘገቡ ሲሆን ትራምፕ ከኢራን ጋር የኒውክሌር ድርድር ለመጀመር ለኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ ነው ይፋዊ ደብዳቤ የላኩላቸው። ፕሬዚደንቱ ከፎክስ ኒውስ ጋር ባደረጉት ቆይታ ኢራን ዳግም ወደ ንግግር ትመለሳለች፣ በሁለታችንም መካከል ሰላም ይወርዳል ብዬ ጠብቃለሁ ብለዋል። የኢራን ጉዳይ በሁለት መንገዶች ሊፈታ ይችላል በወታደራዊ አሊያም በስምምነት ላይ በመድረስ እኔ የኢራን መልካም ህዝብ እንዳይጎዳ እንዲሁም በእኔ ዘመንም ምንም አይነት ጦርነት እንዳይቀሰቀስ ነው የምፈልገው የሚሉት ፕሬዝደንት ዶናልድ ትራምፕ በትናንትና መግለጫቸው ስምምነቱን እመርጣለሁ፣ ኢራንም ስምምነት የምትመርጥ ይመስለኛል፣ እሱን ነው የምጠብቀው፣ ለዚያም ደግሞ ይፋዊ የሰላም ጥሪና የእንነጋገር መልእክት ለአያቶላ ቀጥታ ልኪ ያለው ብለዋል። ፕሬዚደንት ዶናልድ ትራምፕ አክለውም በመግለጫቸው ሲናገሩ እኔም ሰላም ሰሪ መሪ መባል ነው የምፈልገው ግጭቶች እንዲከሰቱ አልፈልግም። ነጋዴውም በሰላም እንዲነግድ፣ ተማሪውም ወደ ትምህርት ቤቱ በሰላም እንዲውል፣ ምሁራኑም እንዲሰሩ ነው የምፈልገው። ለዚያም ነው ሰላም ሰሪ መሪ መባልና በታሪክም መወሳት የምፈልገው ብለዋል ትራምፕ። ዳግም ወደ ነጩ ቤተ መንግስት እንደገቡ ከኢራን ጋር መደራደር እንደሚፈልጉ በይፋ ማሳወቃቸውን ሮይተርስም አስታውሷል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባሄ፣ ኢራንና አሜሪካ ወደ ድርድር መውሰድ እንዲቻል ከሩሲያ በኩል የሽምግልና ጥያቄ ቀርቦላችኋለሁ በሚል ጋዜጠኞች ለቀረበላቸው ጥያቄ በሰጡት ምላሽም አስፈላጊ በሆኑ ጉዳዮች ላይ ሁሉም ሀገራት መሰል የድጋፍና የሽምግልና ጥያቄዎችን ማቅረባቸው ተፈጥሯዊ ነው ሲሉም፣ የጉዳዩን አስፈላጊነት ከግምት ውስጥ በማስገባት የተከሰቱ ችግሮችን ለማቃለል በርካታ አካላት መልካም ፈቃዳቸውን ለማገዝ ያላቸውን ፍላጎት መግለጻቸው የተለመደ ነው ማለታቸውን የጠቆመው ዘገባ ባለፈው ነሐሴ ወር አጋማሽ፣ መስከረም ወር መጀመሪያ ላይ ዶናልድ ትራምፕ የምርጫ ቅስቀሳ እያካሄዱ በነበረበት ወቅት ከኢራን አንጻር የሚኖራቸው የሚያደርጋቸውን ፖሊሲ ይፋ ባደረጉበት ወቅትም በምርጫ አሸንፈው ወደ ዋይት ሀውስ የሚገቡ ከሆነ ከኢራን ጋር በአይነቱ አዲስ የሆነ የኒውክሌር ጉዳዮች ድርድር ለማካሄድ ዝግጁ ነው ማለታቸውን ፖለቲኮም አስታውሶ በተለይም በወቅቱ የትራምፕ ንግግር እርሳቸው በኢራን ባለስልጣናት የሚታዩበትን በጥርጣሬ የተሞላ እይታ ለማስቀየስና ውጥረትን ለማርገብ አልመው ያደረጉት እንደነበረ በማስታወስ ትራምፕ በምርጫ ቅስቀሳ ላይ ኢራን የሚያለዝብ ንግግር ከማድረጋቸው ሳምንት ቀደም ተብሎ በፓርቲያቸው ሪፐብሊካን በኩል ከመረጃና ደህንነት ምንጮች እንደተገኘ የተገለጸው መረጃ ኢራን ትራምፕን ልታስገድል ወጥናለች የሚል መረጃ እንደነበር ተገልጿል። በወቅቱም ለዶናልድ ትራምፕ ንግግር አፋጣኝ ምላሽ የሰጠችው ኢራን ወደ ንግግር ለመምጣት ዝግጁ መሆኗን ያስታወቀች ሲሆን የኢራኑ ውጭ ጉዳይ ሚኒስትር አባስ አራክቺም በወቅቱም ሀገራቸው በኒውክሌር ጉዳዮች ላይ ከአሜሪካ ጋር ለመነጋገር ዝግጁ ናት ሲሉ ዶናልድ ትራምፕ የአሜሪካ ፕሬዝደንት ሆነው ወደ ዋይት ሀውስ እንደገቡ ከኢራን አንጻር የወሰዷቸው እርምጃዎች ግን ተስፋ እንደተደረገው ሳይሆን ቀርቶ፣ እሳቸውም ከፍተኛ ጫና ውስጥ በጠሩትና ኢራንን በተመለከተ እንዲዘጋጅ ባደረጉት ሰነድ ላይ ሲፈርሙ በሰነዱ ላይ ከዚህ ቀደም በተጣሉት በኢራን ላይ ባሉ ተደራራቢ ማዕቀቦችም ቀውስ ውስጥ የምትገኘው ኢራን ከዚህ በባሰው ሁኔታ የነዳጅ ሀብቷን ወደ ውጭ ሀገራት እንዳትልክ የዜሮ ኤክስፖርት ማዕቀብ እንዲሁም የኒውክሌር የጦር መሳሪያ እንዳትታጠቅ መወሰናቸውን የጠቆመው ዘገባው ከዚህ ፊርማቸው በኋላ ባደረጉት ንግግርም ምንም እንኳን የፈረሙበት ሰነድ ለኢራን ከባድ ቢሆንም መሪዎቿ ለንግግር እስከተዘጋጁ ድረስ ግን በርሳቸው በኩል የሚዘጋ በር እንደማይኖር ሲገልጹ፣ ወቅቱ የኢራኑ ፕሬዚደንት መስዑድ ፔዚሽኪያን እሳቸውና መንግስታቸው ለንግግር ዝግጁ መሆናቸውን በመግለጽ አፋጣኝ መልስ ሲሰጡ፣ ሀገራዊ ክብራቸውንና እንዲሁም ልዕልናቸውን እስከተጠበቀና እኩል ሆነን የምንነጋገርበትና የምንደራደር እስከሆነ ድረስ እኛም ለመደራደር ዝግጅዎች ነን ማለታቸውን አስታውሷል። የአሜሪካና ኢራን ጉዳይ ይ ማዕከል ያደረጉ ልዩነቶች በንግግር እንዲፈቱ አሁን ሩሲያ የመሃል አቀራራቢ ለመሆን መዘጋጀቷ የተገለጸ ሲሆን ፕሬዝደንት ዶናልድ ትራምፕ በኢራን የማዕቀብ ውሳኔ ላይ መፈረማቸውን ተከትሎ ባለፈው ወር የአሜሪካ የፋይናንስ ሚኒስትር ኢራን ነዳጅ በመሸጥ ወደ መከላከያ ቋት ገቢ እንዲሆን በምታደርግባቸው ዓለም አቀፍ ትስስሮች ላይ ተጨማሪ ማዕቀቦችን መጣሉን ያስታወሰው ዘገባ በዚህ ወቅትም የኢራኑ ከፍተኛ መሪ አያቶላ አሊ ካሚኒ ቁጣቸውን ሲገልጹ ወደ ስልጣን ከመጣው ከአዲሱ መንግስት ሰዎች ጋር ድርድር ሊኖረን አይችልም፣ ሲሉ ለዚህ ምክንያቱ ደግሞ ለመነጋገርና ለመደራደር ቅንነትና አክብሮት ያላቸው አልሆኑም ማለታቸውን ጠቅሶ ካሚኒ የኢራን ከፍተኛ መሪ እንደመሆናቸው መጠን ከአሜሪካ እንዲሁም ምዕራባውያን ጋር የመወያየት ፍላጎት ያላቸው የፕሬዝዳንት መስዑድ ፔዝሽኪያን ለሚመራው ከርሳቸው በታች ያለው መንግስት የመደራደር የሆንታን ፈቃድ ሳይሰጡ መቅረታቸውን በመጠቆም የኢራን ባለስልጣናትም ካለፈው ዓመት መጀመሪያ ወዲህ ባሉት ጊዜያት የአሜሪካን ማቀብ በተመለከተ የሀሳብ ልዩነቶች እንደታዩባቸው ጠቅሶ ዶናልድ ትራምፕ በምርጫ ቅስቀሳቸው ላይ በነበሩበት ጊዜ አርባ ሰባተኛው ፕሬዚደንት በመሆን ወደ ዋይት ሀውስ የሚመለሱ ከሆነ በባይደን አስተዳደር ወቅት ላላ ብሎ የነበረው ማዕቀብም እንደሚጠብቅና ሌሎችም ተጨማሪ ማዕቀቦችም እንደሚጥሉ የኢራን ባለስልጣኖች እርግጠኛ ነበሩ ሲል ይህ የሆነው ከሆነ ኢራን ሁኔታውን በመሸከም መቀጠል ትችላለች በሚለው ጉዳይ ላይ ግን ባለስልጣናቱ መካከል ልዩነት ሲታይ፣ በኢራን የነዳጅ ኢንዱስትሪ ውስጥም በከፍተኛ የሹመት ቦታ ላይ የሚገኙ ቸው ያልተገለጸ አመራር ሀገራቸው ተከታታይና እየጨመረ በመምጣት ላይ ያለውን የማዕቀብ ናዳ መሸከም አትችልም። አዝሮ ለመጓዝ እየከበዳት እየዛለች መሄዷ አይቀርም በማለት በይፋ መናገራቸውን አስታውሶ ሁኔታው ለኢራን እጅግ አስከፊ እንደሚሆን ግምታቸውን ሲገልጹ፣ ሌላ ኢራናዊ ዲፕሎማት ደግሞ በተቃራኒው ኢራን ከአሜሪካ የተጣሉባትን በተለይም ደግሞ በቀጣይም ሊጣሉ የሚጠበቁ የሚጠብቁ የማዕቀብ ጋጋታዎችን ተቋቁማ ለመዝለቅ የሚያስችላትን በርካታ አማራጮች አሏት ሲሉ ለዚህም ደግሞ ባቀረቧቸው ሁለት አማራጮች አንደኛው ኢራን ከእስያ ሀገራት ጋር ያላትን ግንኙነት እንደ ሩሲያ ሁሉ በደንብ ይበጥ ማጠናከርና ማጥበቅ ነው። በአሜሪካ ማዕቀብ ምክንያት ያጣችውን የሚያካክስ የንግድና ኢኮኖሚ ጥቅምም ከእስያ ማግኘት ሲሆን በዚህም በተለይም ደግሞ ከሻንጋይ ትብብር ድርጅትና ከመሰል ወዳጆች ጋርም ያላትን ትብብር ማጎልበት የተሻለው አማራጭ ነው ሲሉ ሁለተኛውና ጠራጣሪው አማራጭ ግን በመካከለኛው ምስራቅ የሚገኙ የነዳጅ መሰረተ ልማቶችና ምልልስ ሰንሰለቶች የሀገራችንም ጭምር አደጋ ላይ እንዳይወድቁም በማስጠንቀቅ ኢራን ነዳጇን በዓለም ገበያ ሸጣ ኢኮኖሚዋን መመገብ እንዳትችል የማዕቀብ ጫናዎችም እያጎበጧት የሚሄዱ ከሆነ በዙሪያ ያሉ የመካከለኛው ምስራቅ የነዳጅ መሰረተ ልማቶችና ለዓለም ገበያ የሚቀርቡባቸው የምልልስ መስመሮችም ለአደጋ የተገለጡ መሆናቸውን እንደማይቀር ልታስፈራራና ልታስጠነቅቅ የምትችልበት መሆኑን በማንሳት ይህም ደግሞ በመላው ዓለም ኢኮኖሚ ላይ ከፍተኛ የሆነ ጫና ሊያሳድር የሚችል እንደሆነ ይነገራል። ስለዚህም ከሁለቱም በኩል ማለትም ከኢራንም ሆነ ከአሜሪካ ቀጣይ የሚወሰዱ እርምጃዎች አለምን ወደ ከፋ አደጋ የሚጥሉ ሊሆኑ እንደሚችሉ የኢኮኖሚ ተንታኞች ያስጠነቅቃሉ። ከአሜሪካ በኩል የሚመጣን የድርድር ጥያቄ አለመቀበል የኢራንን ኢኮኖሚ የማዳከሙ አይቀሬ ነው የሚሉት የኢራን ባለስልጣናት የመኖራቸውን ያክል ይህንን የማይቀበሉ መሪዎችና ከአሜሪካ ጋር አንደራደርም የሚሉ መኖራቸውን የዘገበው የኢራኑ መገናኛ ብዙሃን አንደኛውም የኢራን ከፍተኛ መሪ አያቶላ አሊ ካሚኒ መሆናቸውን ጠቅሶ እርሳቸው ወደ ድርድር ባለመግባታቸው ወይም የሁንታ ባለሰብ መስጠታቸው ምክንያት ሊከሰት በሚችለው ጫና ኢኮኖሚውም የሚደርስበት ተጨማሪ ጉዳት አይኖርም ያሉ ሲሆን ከአስር ዓመት በፊት ኢራን ከዋናዎቹ ምዕራባውያን ሀያላን ጋር የኒውክሌር ጉዳዮችን ስምምነት ላይ ደርሳ ስትፈራረም አሜሪካ፣ እንግሊዝ፣ ፈረንሳይ፣ ጀርመንና የአውሮፓ ህብረት ስምምነቱን ሲፈርሙ ኢራን የክፉ ቀን ደራሽ የምትላት ሩሲያና ቻይናም ስምምነቱን መፈረማቸውን አስታውሶ የስምምነቱ አንኳር ነጥብም ኢራን የኒውክሌር ፕሮግራማ በደረሰበት ደረጃ እንድታቋርጥና በምላሹም የተጣሉባትን ማዕቀቦች እንዲነሱ የሚል ስምምነት ቢሆንም ይህ ስምምነት መቆየት የቻለው ግን ለሶስት አመታት ብቻ እንደነበር በማንሳት በ2018 ዶናልድ ትራምፕ የአሜሪካ ፕሬዚደንት ሆነው ብቅ እንዳሉ ኢራን ላይ ከባድ ኩርኩም በማሳረፍ ከ2015ቱ የኒውክሌር ስምምነት አሜሪካ መውጣቷን ፈርመው ይፋ ሲያደርጉ በተጨማሪም ከባድ ማዕቀቦች በኢራን ላይ ሲጥሉ በወቅቱ አሜሪካ ከኒውክሌር ስምምነቱ መውጣቷን ተከትሎ ኢራንም ገታ አድርጋ የቆየቻቸውን የኒውክሌር እና የዩራኒየም ማብላለያ ጣቢያዎችን በድጋሚ ሲራ እንዲጀምሩ በማድረግ አሁን ላይ በአለም አቀፍ ደረጃ እጅግ አውዳሚ የሆነውን ኒውክሌር የጦር መሳሪያ ለመታጠቅ ተጠቅጣለች። ለዚህም ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ካለፈው የስልጣን ዘመናቸው 360 ዲግሪ በታጠፈና በተገለበጠ መልኩ ደብዳቤ በመላክ ጭምር ኢራንን እንደራደር ማለታቸው። አሜሪካና ኢራን ወደ መነጋገርና መደራደር ማምራታቸው የሚጠበቅ ነገር ሲሆን ሩሲያ ልታደራደር መሆኑን ይፋ ሲነገር የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ሀገራቸው ሩሲያ አሜሪካና ኢራንን ለማሸማገል መስማማቷን ሲገልጹ ከኢራን የኒውክሌር ጉዳዮች አንጻር ሩሲያ ያላት አቋም ይህ ጉዳይ በሰላማዊ፣ በፖለቲካዊና በዲፕሎማሲያዊ እንዲሁም የሁለቱንም ሀገሮች ማለትም የአሜሪካና ኢራንን ክብር ባስጠበቀ መንገድ እልባት ማግኘት አለበት የሚል ነው ሲሉ ጉዳዩን አስመልክቶ በሰጡት ጋዜጣዊ መግለጫ የሀገራቸው ሩሲያና የአሜሪካ ዲፕሎማቶችም በሪያድ በተገናኙበት ጊዜ በእርግጥም በኢራን ጉዳይ ተነጋግረው ነበር ወይ? በሚል ለተነሳው ጥያቄ ተነጋግረናል፣ ነገር ግን በጥልቀት አልመከርንበት ማለታቸውን ያስታወሰው ዘገባው ከዚያ በኋላ ግን መመከሩንና በዚህም ደግሞ ቭላድሚር ፑቲንም አሜሪካና ኢራን ወደ ሰላም መምጣታቸውን እንዳመኑበት እኛ ብቻ ከአሜሪካ ጋር ተደራድረን ጦርነታችንን አቁመን ወደ ሰላም ስንሄድ በክፉ ጊዜ አብራን የቆመችው ኢራንን ልንተወት አይገባም ማለታቸውም ነው የተነገረው። አሜሪካና ኢራንን ወደ ንግግር ጠረጴዛ ለመውሰድ ሩሲያ ከፍተኛ ጥረት እያደረገች ባለችበት በዚህ ሰሞን የዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ የቦርድ አመራሮች የሩብ ዓመት ስብሰባ በማካሄድ ላይ ሲሆኑም በኦስትሪያ ቬና ከአራት ቀናት በፊት የተጀመረው ስብሰባ ለበርካታ ቀናት ሊቆይ እንደሚችል የዘገበው ካስፒያን በበኩሉም የመክፈቻው እለትም የኤጀንሲ ዋና ኃላፊ ያደረጉት ንግግር ኢራንን በእጅጉ ያስቆጣም፣ ኢራን የኒውክሌር ፕሮግራሟን በተመለከተ ለምታደርገው የማጣራት ተግባርም በተገቢው መጠንና ሁኔታ ተባባሪ ልትሆን አልፈቀደችልንም ማለታቸውን ተከትሎ የኢራን መንግስት በፍጥነት የአጸፋ ምላሽ ሲሰጥ የሀገሪቱ ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ጋባይ በሰጡት ምላሽም እባኮ የሚመሩትን ኤጀንሲ ባለው ሕጋዊ ማዕቀፍ ክብ ውስጥ ተገድበው ይንቀሳቀሱ ሲሉ የኢራንን የኒውክሌር ፕሮግራም ከዓለም አቀፍ ህጎች ጋር የተጣጣመ ቢሆንም ነገር ግን የውሸት ሪፖርት እያቀረቡ በኢራን ላይ ከፍተኛ የሆነ የስም ማጥፋት ዘመቻ ማድረግ ለማንም አይበጅም ስትል ኢራን አስጠንቅቃለች። የሆነ ሆኖ በስተመጨረሻም ብላድሚር ፑቲን ከአሜሪካ በኩል ለእርሳቸው እየዘነበ ያለውን የሰላም ዝናብ ለኢራንም፣ ለወዳጃቸው እንዲያካፋ ተመኝተዋል። ለዚያም ደግሞ እየሰሩ መሆናቸውን ነው መገናኛ ብዙሃን የሚነግሩን። እርግጥም በአሜሪካና በኢራን መካከል የተባለው ነገር ሰፍኖ ሰላም የሚወርድ ከሆነ በምድራችን ቀጣይ ሰቆቃ የማንሰማበት ጊዜ አንድ ባንድ እየተከፈተ መሆኑን አመላካች ነው ይላሉ የፖለቲካዊና ወታደራዊ ተንታኞች ስለ ሁኔታው ሲገልጹ